ፍላጎት ነው። የኔ መንፈስ እኔ ላይ ያለው ነገር ልጄ ላይ ይውረዳለች፣ በቃ ፈለገች፣ የእሷ ፍላጎት ነው። የእሷን ፍላጎት ደግሞ ማሳካት ግዴታ ነበረ የነበረ ብቻ። ግን ልጅነቷ ጠፍቶባት እሷ ልክ እንደ እናቷ እናት ሆና ወይ ደግሞ ለአባቷ ሚስት ሆና በቃ ተገልጣለች። ስለዚህ የገዛ ልጇ ላይ ይሄንን መዓት ያመጣችው ይሄንን ፍርድ የፈረደችው የገዛ እናቷ ልጅ በገዛጅሽ እህትሽን ገለሽ መች ሞተች ማለት ይሄ የኔ ነገር ልጅ ላይ ይሁን በሚል ራሷ ናት ልጇ ላይ እንዲሆን ያደረገችው እንደዚህ አይነት ታሪክ በምድራችን ሆኗል እና በምን ምክንያት ነው እንዴት ነው እስቲ ይች ልጅ እንደዚህ ልትሆን የቻለችበት ታሪኩ ምንድን ነው በቃ በጣም ብዙ ብር ነው የተከፈለው። የኔ ልጅ ብዙ ብር ከፈልን ሁሉ ነገር ወደ ልጅቷ ላይ እንዲሆን እሷ ህይወቷ ሲያልፍ ያቺ ልጅ እሷን እንድትሆን ነው የተደረገው። ሰላም ጤና ይስጥልኝ፣ እንዴት አላችሁ? የምክርቲዩ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታ እና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እኔ እግዚአብሔር ይመስገን እጅግ በጣም ሰላም ነኝ ቤተሰቦቼ። መቼም ማንሰማው ማናየው ነገር የለም አን በቃ ጆሮን ጨው የሚያደርግ ነገር ምንድን ነው ድራማ ነው ብለን እስከምንል የሚያደርሰን ነገር ብዙ፣ በጣም ብዙ ነገሮች እየተፈጠሩ እየተከሰቱ እየሰማ ናቸው አሉ እና ይህች ልጅ ልጅነቷን የተነጠቀችበት ወይም የተቀማችበት ምክንያት ምንድን ነው? ምንድንስ ነው የተፈጠረው? ዛሬ የእህትሽ ልጅ ከባለቤቴ ጋር ፕሮግራም አለኝ ብላ ተዘጋጅታ ጸጉር ቤት ሄዳ ተስተ አስቢው፣ ሐዘን ላይ ያሉ እቤታቸው ለቀሰኛ የተመላለሰ እሷ ወታ ፀጉሯን ተሰርታ ብዙ ነገሮችን አድርጋ ከገዛ አባቷ ጋር ባሌ ነው ፕሮግራም አለን ስትል ነበር ባለቤት የተገናኘንበት ቀን።

እኔና ባለቤቴ በዛሬው ዕለት እንደተገናኘን አታውቂም? አንቺና ባለቤትሽ የተገናኛችሁበት ቀን ነው ወይ ሳሙስ? ሳሙስ የምትሄዱበት ቦታ ነው። እኔና ባለቤቴ ዛሬ የተገናኘንበት ቀን ስለሆነ ጸጉሬን ትዘርቼ ምናምን ብዬ ከባለቤቴ ጋር ደስ የሚል ጊዜ ላሳልፍሽ፣ አሁን እናንተ መቷችሁ ቃሌን የምታበላሹት። በቃ ምን እየሆንሽ ነው አንቺ ልጅ? እንደምናውቀው እቺ ነው እንደ እቺ ልጅ ነች እህቴ በቃ ምንድነው? ወሳችንን ለማውራት ፈልገሽ ነው? አወዛገብሽኝ። አታውታኝ። አጭ፣ ግራ አጋባሽ። ያለሽ ዓለም ላይ አሁን ያለ ነው። አሁን እኔ አሁን ምሮታ ደም የሚባሉ ይህ ሲወርድ ሲዋረድ የመጣ የቤተሰባችን ታሪክ ነው። ይሄ በአዳም ልኮ ምናምን አይባልም። ልጆችሽ ያለ እናት እንዲያድጉ፣ ልጆችሽ የእህቷ ገዳይ ናቸው እንዲባሉ የማትፈልጊ ከሆነ እጃችን ላይ ያለው ማስረጃ ውሸት ነው መቲ፣ ከሆነ እውነታውን ንገሪኝ። ካልሆነ ግን አንድ ሰው በህይወት እያለ እንደምሞት ከአንቺ ውጪ ማንም ሰው አያውቅም፣ አለሽ ማለት ወይ ገዳዩ አንቺ ነሽ፣ ወይ የሚሞትበት መንስኤ ጠንቅቀሽ ታውቂያለሽ። እኔ እዚህ ጋር አስፈራራሽ የሞከርኩኝ አይደለም አይካልሽ። ሁሉም ሰው የሕግ አካላትም የሚጠብቀው ያንቺ መልስ ነው። ለኔም የተፈቀደልኝ ሰዓት እያለቀ ነው ያለው። ከሐዋሳ ድረስ ላውራሽ ይዤሽ የመጣሁሽ ለማውራት የምፈልገው ስለአንቺ ስለመጣሽበት፣ ስለደግስበት ይወጣ አይደለም፣ ስልኩ ላይ ስለነበረው ቅጂ ነው ማውራት መስማት የምፈልገው። እኔ የምሞተው ለምን እንደሆነ ታውቂያለሽ። ብዙ ብዙ የተባለ ነገር አለ። እዚህ ጋር አላውራ እነዛ ነገሮች የማትናገሪ ከሆነ የእህትሽ ገዳይ ራስሽ መሆንሽ በራስሽ ላይ እየፈረድሽ ነው ያለሽው

ተኝ ባክሽን። እንደው ወይ ግራ አጋባሽኝ እኮ አንቺም፣ እዚህም እሱ ይጨቀጭቀኛል፣ አንቺ እዚህ ትጮይብኛለሽ፣ እኔ ከማን ጋር ልሁን? በህይወት አለች ያልሽ ማን ነው? ብዙ ነገር ነው። እኔ ልጅ፣ በእናትሽ እኔ ልጅ፣ ምን መሰለ? ይሄ ከጥንት ከሀያት ከቅድመ አያቶቻችን ጀምሮ የምናመልከው ነገር አለ። አንቺ ዝም በይ። ያ የምናመልከው ነገር በቃ ያው መገበርም ካለብን ማድረግም ያለብንን ነገር እያደረግን ሲወርድ ሲዋረስ ሲዋረስ መጣ እዚህ ደረሰ። ምን ለምታወሪው? እሺ እባክሽ አትረብሽኝ። ከዛ ይሄ ያለ እች ልጅ ትን ስትል ትታመምና እህቴ፣ የሆነ ሌላ ደግሞ እንደ አዋቂ ነኝ የሚል ሰውዬ ነበረና እዛ ቦታ ይዣት ለምን መታመሙን? ከንቺ ውጭ ማንም የሚያክሱ የለም። እና ይሄ እሷ ላይ ያለው ነገር ወደ ልጅቷ እንዲሆን ማለት፣ ወደ ልጅቷ ህመሙን ወይስ ምን ባህሪዋ ምናምን ይሄ በቃ ያለው ነገር ባጠቃላይ። እኔም ምን ብዬ ልንገርበናት እንዴ! ለመናገርም ከባድ ነው። እኔ ልጅ ምን አይደለም፣ እኔ ልጅ አትመኝ። ምንድን ነው የተፈጠረው? በቃ ያንን ነገር የሆነ ጠንቋይ ነው። እንደዛ ነው ያደረግነው። በቃ እኮ ምንድን ነው ያደረጋችሁት? እንደዛ እንደዛ ትመኝ። ምንድን ነው ያደረጋችሁት? በቃ ሁሉ ነገር ያለው ነገር በአጠቃላይ ወደ እሷ ላይ እንዲገለበጥ የእናቷ የእናቷ ነገር እንዳለ እናቷ ላይ ያለው ባህሪ በአጠቃላይ፣ ስለዚህ ሳምራዊት የእናቷ መምት እንድትዋረስ እናንተ ናቸው ያደረጋችሁት? አዎ እኛ ነን አመንከቴ እንደሆነች እህቴ ናት። በቃ ይህወካ ሰምኛ ልጅ አንቺ አንተ ትጮብኝ እንዳጮብኝ እሺ ዜኛ ለምት ስለዚህ የገዛ ልጇ ላይ ይህንን መዓት ያመጣችሁ ይሄንን ፍርድ የፈረደችው የገዛ እናቷ ነች። ለምን ስትሆን እናደርጋችሁ? እንዴት ታሳሰባችሁት ነው? እኔም ልሞት ነው። እኔ ልሞት ስለሆነ የኔን ነገር ልጄ ትውረስ ብላ ስላለችኝ ነው። ታውቃለች ማለት ነው። ዋሽታ ነው እንደዚህ ሆነች ያለችው። ልጅቷ ምን ታውቃለች? ምንም አታውቅም እኮ ልጅቷ ምንም አታውቅም። ያው የእናቷ ባህሪ ስለወረደባክሽን ልታመም ነው። ለራሴ ጭንቅላቴን እያመመኝ ነው ባክሽን ብትሞች ይሻለኝ ነበረ ምን እኔም ብሞት ይሻለኝ ነበር፣ ነገር ከማይ ደስ ይለኝ ነበረ ለማንም ለማትነገር ይቃልጥሽ ልጅ ነበር እኮ። ይሄንን እንግዲህ እናንተ ስራ ነው። እያየሽ ነው የዲሽን ስራ እያየሽ ነው። ምንድን ነው የምታስቢው? ይሄን እኮ ፈልጋችሁ ያደረጋችሁት ነገር ነው። እኔ የእህቴን ቃል መስማቴ ጥፋተኛ ነኝ። ለምንድን ነው ይሄን ያደረጋችሁት? ዋናው ይሄን ነው ፈልጋችሁ። በሰላም ምላት ብዬ ነው። ምን ላድርግብለህ ነው አሞኛል፣ በቃ መሞቴ ነው ስትለኝ፣ ግድ እንደዚህ ቅርበታችሁ ስሚ፣ ቅርበታችሁ፣ ቅርበታችሁ እንደዚህ ማውራት፣ እሷ እንደታመመች የምትነግርሽ ሳይሆን የምትጠጡትን የምትበሉትን ሁሉ በትክክል የምትተዋወቁ ሰዎች ናቸው። እህትሽ እሱ አዲስ አበባ ሆነ፣ አንቺ ሐዋሳው ነሽ። እንደዚህ መተዋወቅ የምትከታተሉትን ነገር በሙሉ አብረን ነው። ስለዚህ አሁን የታዝዛችሁት ነገር አለ ነው፣ በባህዲ አምልኳችሁ የተባላችሁት ነገር ስላለ ይህን ያደረግ ሰው ወይስ ምንድን ነው ይሄ ሁሉ ነገር? የእናንተ ሴራ ስላለው ነገር ጠንቀሽ በቃ የእሷ እቅድ ነው የእህቴ ነው። ምን ላድርግ በቃ። ሁሌ የምትመጣው ይህን ነገር ለመነጋገር ነው። ሁሌ ትመጣለች፣ ሁሌ እናወራለን። ሁሌ ትመጣለች እኮ፣ ሁሌ እናወራለን። እኔ ጋ ትመጣለች፣ ሁሌ እናወራለን። ይሄ ነገር በቃ የእሷ ፍላጎት ነው። የእኔ መንፈስ እኔ ላይ ያለው ነገር ልጄ ላይ ይውረዳለች፣ በቃ ፈለገች። የእሷ ፍላጎት ነው። የእሷን ፍላጎት ደግሞ ማሳካት ግዴታ ነበረ። ምክንያቱም በመወዳት እህቴ ነች። ያው ባልኩ መንገድ ነው በጠንቋዩ መንገድ ነው። ሰውየው ትልቅ ሰውዬ ነው። በቃ ታዋቂ ነው። በጣም ብዙ ሰው ነው የሚሄደው። ምንድን ነው ያደረጋችሁት? ከዛ በቃ በጣም ብዙ ብር ነው የተከፈለው። የኔ ልጅ ብዙ ብር ከፈልን ሁሉ ነገር ወደ ልጅቷ ላይ እንዲሆን እሷ ህይወቷ ሲያልፍ ያቺ ልጅ እሷን እንድትሆን የተደረገው እና ከዚህ በኋላ የሚወለዱት ልጆች ራሱ ሁሉም ነገር በቃ ለእሱ እንዲገዛ በቃ የእኛ ቤተሰብ አጠቃላይ ለእሱ እንዲሆን፣ እንዲሰግድለት፣ እንዲገዛለት ነው የሆነው። በቃ ይሄ ነው ህይወቷን እንድትቀጥል ከዛም በኋላ። እህትሽ ወዴት ትቀጥላለች? እህቴማ ህይወቷ አልፏል እኮ በእህቴ ልጅ ላይ ነው እንጂ ያረፈው። በቃ ይሄ አሁን እኮ በቃ እህቴ ነሆነ ያለችው እኮ እሷ ናት። ይሄ እኮ መንፈሱ ነው የሰውየው ስራ እኮ ነው። ሰውየው እኮ በጣም ነው የሚያስፈራው። እኔ እንጃ የማያደርገው ነገር እኮ የለም። እሱ በቃ እንቱ ብሎ በቃ እኔ የሆነ ነገር ካረገ አረገ በቃ እኔ እንዴት እንደሚያደርገውም ራሱ እኮ አላውቅም። በቃ ምን ላድርግ? እኔ የማውቀውን ነገር ነገርኩ። ከዚህ በላይ ምን ላድርግ? እሺ ምን አጊ ነው የምትለኝ? እኔ ማውቀው እኔ እኔ የማውቀውን ነገር የነገርኩ ነው በቃ። ይህ ማውቀውን በአጠቃላይ ነገርኩ። ምን ላድርግ ከዚህ በላይ እኔ ልሞት ልበድ ምን ልሆን? እሺ ለምን

በጣም ግራ በቃ ግራ ነው። እኔ ሳምራ ተቀብራለች፣ ግን በአካል ደግሞ እዚህ ጋር አለች። ይሄ ሁላ የእሷ ስራ ነው። እኔ ምን ላርግ ምን ማድረግ ይችላለሁ? በቃ ልጇ ላይ እንዲሆን የፈረደችው እሷ ናት። ግን ይኸው እኔ ራሱ በጣም ግራ የምጋባበት ነገር ነው። ምንድን ነው ያለች እኔ ወይ ስወልድ ወይ በወለድኩት ምናምን ትመጣለች፣ ተመልሽ ይመጣለው የሚል እሳቤን ያላት እሷ ተመልሳ እንደምትመጣ አይነት ነገር ነው የምታስበው። መጣች እኮ በአካልም እንደምትነሳ አይነት አድርጋ ነው ያሰበችው። ምን አገባኝ ስለ እሷ አይመለከተኝም። እና እኔ ሳምራዊት ነገር ነው አላውቅም። እና የእናትየው ችግር ምን መሰለህ? ታማሚ ናት፣ የካንሰር ታማሚ ነበረች። ቤተሰቦቿ እንዲያውቁባት አትፈልግም። ለምን ሲባል በቃ መታመሟ እንዲታወቅ አልፈለገችም እንዲያስቡ እንዲጨነቁ ስላልፈለገች ህመሟን እንዲያውቁ አልፈለገችም። ቴክስት የምታደረግልኝ የነበረው የምትደውልልኝ የነበረው ያን ያን ነው የምታወራኝ። ሐኪም ቤት እኔ ጋር ነበር የምትመላለሰው በዛ ማለት ነው። እና መሞቿ ቀን እንደደረሰ ታውቅ ነበረና መቀበር እሷ ሞታ መቀበርን ለህሊኗ መቀበል አልፈለገችም። ለዛ ነው እዛ በአድ አምልኮ ቤት መሄድ ነው። ይሄ ነገር ምዝች ልጅ ላይ የሆነ